ሰላም ጤና ይስጥ ለኢትዮጵያውያን ሁሉ፣ ኢትዮጵያውያን በዓለም ዳር ያላችሁ ሁሉ ሰላማችሁ ይብዛ እያልኩ ወደ ዛሬው አጀንዳዬን እንደ ሳልፈዛ በፊት ግን ባህር ዳር ለመጎብኘት ለምትፈልጉ ማንኛውም ዜጋ ፍቅር ከተማ እጅግ በጣም በሚገርም ሁኔታ አምሮባት አንድ ዩኒ ዩኒቨርሲቲ የሰጠው ሁኔታ እንግዲህ አስተማማኝ ሰላም እንደመኖሩ መጠን በተለያየ ጊዜ ያላቸው መጣች መጎብኝ ትችላላችሁ የሚል መልክትን ማስተላለፍ እፈልጋለሁ። ከዚህ ጋር የዥ እንግዲህ የማልፎ ዛሬ ደስ በሚል ዜና የታጠቅ ወንድሞቻችን በሰላማዊ መንገድ እጃቸውን በተለያየ አቅጣጫ እየሰጡ ይገኛሉ። ወደ ቅዳሜ አጀንዳ ይሳልፍ። በምዕራብ ሸዋ ዞን ባኮ ወረዳና አካባቢ ሲንቀሳቀሱ የነበሩ የሸኔ ቡድኖች እንግዲህ በሰላማዊ መንገድ ወደ ህዝብ ተቀላቅለዋል፣ ማለት ነው። በዚህም በመግለጫቸው የቆየንበት እስካሁን ትግል ራስ ወደድና ራስ ጠቀም እንጂ ለህዝብ የሚታገል ውን አለመሆኑን አክለው ገልጿ ማለት ነው። ስለዚህ በሰላማዊ መንገድ መግባታቸው ለክልሉም፣ ለአካባቢውም፣ ለሀገርም ትልቅ ሰላም ስለሆነ እጅግ ደስ የሚል ዜና ነው። በጣም ደስ ይላም። በጣም ምክንያቱም አንደኛ በሰላማዊ መንገድ መንግስት ጋርና ህዝብ ጋር ተባብሮ መስራት ማለት ወጭን ከመቀነስ አልፎ ሚባክን ኢኮኖሚ አይኖርም፣ ስለ ንቦና ጉዳትም አይኖርም፣ የተለያየ ጉዳትም አይኖርም። ስለዚህ በጣም ደስ የሚል ዜና ነው። ከዚህ ጋር የዣውንም ከዚሁ ሳልወጣ ወደ ማዕከላዊ ጎንደር ነው ከም በማዕከላዊ ጎንደር በተመሳሳይ መልኩ ከጭልጋ ማዕከላዊ ጎንደር ጭልጋ ተብሎ በሚታወቀው አዝ በፊትም የተያጠቁ ወንድሞቻችን በሰላማዊ መንገድ እንደገቡ ተመልክተን ቃሪ ወንድሞቻችን ደግሞ እንዲሁ በርካታ ታጣቂዎች በዛሬው ላይ ገብተውን ማለት ነው። ማዕከላዊ ጎንደር በጭልጋ ወረዳ ሲንቀሳቀሱ የነበሩ ወንድሞቻችን ናቸው እየገቡት በፊት ምን ይህ ስናገር እንደነበረው የሚጠቅመ በአንድ ገመርት እጅ ለእጅ ተያይዘን ሀገር ማልማት መገንባት ነው። በልዩነት የሚመጣ ለውጥ አይኖርም። በመገፋፋት የሚመጣ ለውጥ አይኖርም። እጅ በእጅ ተያይዘን ሀገር የማልማት እኩል ሚዛናዊ ነው በሆነ መንገድ። ስለዚህ በጣም ደስ የሚል ዜና ነው። በተለያየ አቅጣጫ ያሉ የታጠቁ ወንድሞቻችን በሰላማዊ መንገድ ወደ ሕዝብ ተቀላቅለው እንግዲህ በደመቀ አቀባበል ተደርጎላቸዋል። እዚህ ጋር እንደው አክዬ መናገር የምፈልገው ባህር ዳር አሁን ያለው የሰላም ሁኔታ እጅግ በጣም ሰላም መቶ በመቶ በማለት ሰላም የሆነበት ከተማ ነው። ስለዚህ መጎበኘት፣ መዝናናት፣ ማየት ለምትፈልጉ በተለይ ደግሞ አሁን ከኮሊደር ልማት ጋር ተያይዞ አዲስ የመስመር መብራቶች ዝርጋታ ወይም ስትሪት ላይት ተብሎ የሚታወቁ በእነሱ አሁን እየተሰራ ያሉ እጅግ በሚያምር ሁኔታ አሁን ከተማው እየደመቀ እዩኝ እዩኝ እያለ ነው። በተለይ ኦፕን ስፔስ የሆኑት የጣና ዳርቻ ያሉት ፐብሊክ ስፔስ የሆኑት እጅግ በሚያምር ሁኔታ ነው። ስለዚህ መጎብኘት እንጂ ማድረግ ለምትፈልጉ ኢትዮጵያ ዋና ኢትዮጵያ ዋን፣ ሀገር ወዳዶች በሙሉ ብሔር፣ ቋንቋ፣ ዘር ሳይለያችሁ መጣችሁ ከተማችሁን እንድታዩ በዚሁ አጋጣሚ ጥሪን አስተላልፋለሁ። የእውነት ነው የምላችሁ ብሔር፣ ቋንቋ፣ ባህል ሳይለያችሁ መጣችሁ ባህር ዳር እንድትጎብኙ ጥሪያችን ነው። ብሔርተኝነት አሁን ህዝቡ እየሰለጠ ነው፣ ወደ ጥሩ ሁኔታ እየመጣ ነው። ግንዛቤው ሰው እያደረ እየዋለ እንደ ውሃ እየጠራ እውነት እየበራ መምጣቱ አይቀሬ ነው እና አሁን የተጀመረውን በዚያ አይነት መንገድ ስለሆነ እጅግ ደስ ይላል። በጣም ደስ የሚል ነው። እጅግ ከምላችሁ በላይ ከተማ በጣም አምሯል። እጅግ በጣም እንዳያልፋችሁ፣ ሳትቆሽሽኔ እዩዋት ምክንያቱም ሰው ሲበዛ አቧራ ምናምን፣ ሳትቆሽሽ እኔ እላችኋለሁ። በጣም ነው የምታምረው። በተለይ አሁን ይሄ ጣይቱ መናፈሻ ተብሎ የሚታወቀው ነው፣ ልክ ጊዮርጊስ እንደደርሳችሁ በጣም ነው የሚያምረው። ይሄ በፊት እንደውም በክፍያ ነበረ፣ አስራ አምስት ስር አስር ወር እየከፈለ የምንገባበት ነው። አሁን ግን ለህዝብ ክፍቶ ነው በነጻ እንዲሁ ትገባለ ትወጣለ። ባይዘ አሁን አላለቅም። ኮሊደር ልማት በጣም ተጠናክሮ እየተሰራ ነው። በጣም የሚያምር ነው። በተፈጥሮ አሁን ፊት ለፊት የምንመጣበት ጣይቱ መናፈሻ ወይም ደግሞ ማንጎ መናፈሻ ነበር የምንለው ጣይቱ ምንላት ሀይቁ መሀል ያለችው ነች እንደዚህ በተወጠረ ያለችው መናፈሻ ነች ከሱ ወደዚህ ደግሞ ህዝብ አሁን የተቀመጠበት በተለምዶ ማንጎ መናፈሻ ተብሎ ነው የሚታወቀው አሁን እሱ በጣም እያመረው ከዚህ የታጠረው ደግሞ እጅግ በሚገርም ሚገርም ሪዞርት አዲስ እየተሰራ ነው ከዚህ ጀርባ ደግሞ በጠቅላይ ሚኒስትሩ ባለፈው ትናንት በስቲያ የጎበኘው ማሪታል ሪዞርት ነው አንዳንዶች እንደውም ጎርጎራ ይሉታ ነው ጎርጎራ አይደለም ማሪታል ሪዞርት እሱ አሁን በቀጣዩ ይሰራላችኋለሁ። አዲስ የሆናችሁ ግን እንዳልፋችሁ የባህር ዳር ውበት እንዳልፋችሁ በቪዲዮ ሁሌ ይመጣላችኋለሁ እንድትጎበኙት በዚሁ አጋጣሚ ጥሪን አስተላልፋሉ። ሰብስክራይብ ማድረግ ግን አትርሱ። ባይዞ ይቻናል ቤተሰብ የምትሆንበት ብሄርተኛ አይደለም በፍጹም ከብሄርተኝነት ነጻ የሆነ ቻናል ነው። ዘረኝነትን የሚቃወም ነፃ የሆነ የህዝብ ቻናል ነው እና ቋንቋ፣ ባህል፣ ሃይማኖት ጎሳ ማንም ሳይለያችሁ ባህር ዳር ነው። በነፃነት ትጎብኙ የእውነት በጣም አሁን ሰላም ነው፣ ከተማ በጣም ሰላም ነው። በተለያየ አጋጣሚ እነዚህ ህግን የማያከብ ሊኖሩ ይችላሉ። ነገር ግን አሁን ከተማ ያለው ሰላማዊ ነው። በጣም ደስ የሚል ህዞ እንደዚህ ምሽት ሁ የምሽት ድባብ፣ በተለይ የምሽት ድባብ ከምላችሁ በላይ በጣም ነው የሚያምረው። ባህር ዳር ራሱ አትመስላችሁም በቃ ውጭ ያለች ከተማ አዲስ ከተማ የተቆረቆረች ትመስላችሁ። ስለዚህ በጣም የሚያምር ሁኔታ ነው። የከተማው ድምቀት ውበት እየጨመረ የሰላም ሁኔታ እየጨመረ ሁሉ ነገር እየጨመረ አሁን ያልጨመረ የለም ባህር ዳር ላይ ልንገራችሁ፣ የኮሊደሩ ልማት ጨምሯን፣ የስትሬት ላይቱ ጨምሯን፣ የገበያ እንቅስቃሴው የስራ ሁኔታው ጨምሯን፣ የሰላሙ ሁኔታ ጨምሯል። ምን ያልጨመራለ? የመሰረተ ልማቱ ጨምሯል። አረ ምን ያህል ጨመራለህ? ብቻ ሰው የኑሮ ውድነትን ጨመረ ነው እንጂ የሚል ይህን አያስታውስም። የጨመረ በቃችሁ፣ ሰላሙ ጨምሯል፣ ስራው ጨምሯል፣ ሁሉ ነገር ጨምሯል። ስለዚህ ባህር ዳርን የመጎብኘት እድሉ እንዳልፋችሁ የሚል መልእክት ለማስተላለፍ ና ያለው የሰላም ሁኔታ እጅግ ደስ የሚል የሚል ስለሆነ በዚው አጋጣሚ ለማስተላለፍ ነው። በሌላ ቪዲዮ እስክንገና፣ አዲስ የሆነ ሰብስክራይብ በማድረግ ለአዲሱ ለሌላችሁ ሸር አድርጉላችሁ።